በስማብ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሀብት ፍጹም በረከት ከሰማይ ከአብ ዘንድ ሲወርድ የጸጋው ተካፋዮች አድርጎ በቤተ ክርስቲያን ውስጥ የተከለን ያለመለመን ያለመልማችሁ መስቀል ላይ በተሰቀለ ጊዜ ዳ ሲከፍል ዳ የተከፈለለት ወገንና ህዝብ ሆነን በቅዱሳን ቤተሰቦች ያደረገን የሰማይ አምላክ አምላካችሁን እላችሁ። ብሩካን እግዚአብሔር ልጆች ሁላችሁ እንዴት ናችሁ? ሁሉን የሚችል አምላክ እግዚአብሔር ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቃሉን የምትሰሙ ሁሉ ልማት ይሆንላችሁ። ቤታችሁ፣ ህይወታችሁ የተባረከ ይሁን። ቤተሰቦቻችን ሁኑ፣ አብራችሁን ቆዩ። እግዚአብሔር እናንተን፣ ትውልዳችሁን ሁሉ ይባርክ። ዛሬ መንፈስ ቅዱስ የሚያስተምረን መጽሐፈ ነገሥት ካልዕ አራተኛው ምዕራፍ ላይ ካለው ታሪክ ነው። በዚህ መጽሐፍ ላይ መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር ስድስት ላይ ማድጋዎቹም በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱን ቆመ የለም አላት። ዘይቱም ቆመ በሚል ርዕስ ነው የምንማረው። ይህን ትምህርት ከዚህ ቀደም እግዚአብሔር ምንም የሚያቅተው ነገር የለምና በማይታሰብ መንገድ የሰውን ልጅ መንፈሳዊም ሆነ ስጋዊ ችግር እንደሚፈታ ተምረን ነበረ፣ ከሳምንት በፊት በዚህ ርዕስ ላይ በዚህ ሀሳብ ላይ። ዛሬ ግን በሌላ ደግሞ አቅጣጫ የምንመለከተው ሀሳብ እዚህ መጽሐፍ ላይ አለ። እሱም ሀሳብ ያው ታሪኩን ለማስታወስ አንዲት የነቢይ ሚስት ባለቤቷ ቤተሰቡን ለማስተዳደር ሲል ከተበደረው የዘይት ዕዳ መክፈል ስላልቻለ ልጆቿን ባሪያ አድርጎ ለመውሰድ አበዳሪው መምጣቱን የመታ ለነብዩ ኤልያስ ነግራው እንደነበረ እናስታውሳለን። እና ነብዩም ቤቱ ትንሽ ዘይት ነበረችና፣ ሄድና ማድጋ ሰብስበሽ ይዘሽኔ እና እስኪ ሞላ ድረስ፣ እስኪ በቃሽ ድረስ ዘይቱን ቅጂ ብሏት፣ ያው ማይታሰብ ነገር እግዚአብሔር የሚሳነው ነገር እንደሌለ በሚያሳይ ሁኔታ ከሰፈሩ ከመንደሩ ማድጋ እየለመነች ዘይቱን በዛ እንደሞላች እዳ ከመክፈል በላይ ለራሷና ለልጆቿ እስኪተርፋት ድረስ እግዚአብሔር እንደባረካት አይተን ነበር። እንግዲህ በዚህ ስራ ውስጥ ልጇ ወንድ ልጇ ያገለግላት ነበረ። እና እሷ ስትቀዳ ወንድ ልጇ እየተሯሯጠ ማድጋ እያመጣ ፊቱ ያስቀምጣል። ወንድ ልጇ ያ የሚፈሰው ዘይት እንዲቋረጥ ደግሞ አድርጓል። በምንድን ነው ያደረገው? የለም ስላለ ነው። ማድጋ ምድሩ ላይ የለም ማለት። ይሄ ንግግር ሶስት ፊደል ነው፣ የለም አጭር ቃል ነው። እጅግ በሚያሳዝን ሁኔታ ግን የለም፣ እኛ በተለይኛ ኢትዮጵያውያን ትልቁ ንግግራችን ነው። ትልቁ ቋንቋችን ነው። ስራ ቦታ ስትሄዱ አለቃው የለም ይሏቸዋል። አለቃው ሊኖር ይችላል ወይም ተመልሶ ሊመጣ ይችላል። ሩቅ መንገድ ተጉዛችሁ ባለጉዳይ ተጉዞ መጥቶ ልክ ሲደርስ እዛ ቦታ ምናልባት ለሻይ የወጣ አለቃ ይሆናል። አለቃው ተመልሶ ሊመጣ ይችላል። ጠብቅ፣ ትንሽ አረፍ በል ይመጣል። አይ ዛሬ ሰብሰባለሁ፣ ነገ ጧት ትመጣ፣ ጥሩ ነው ማለት ሲገባ የለም እንለዋለን። እዛን ባለ ጉዳይ መንገድ አጨልመን እንልከዋለን። ይሄ ለእኛ ስራ የሚመስልን ሰዎች ብዙ ግን ከህይወታችን የሚነጥቀን ትልቅ መንፈሳዊ በረከት እንዳለ ታውቃላችሁ። ይህ ንግግር ይወላችሁ። መጽሐፈ ነገሥት ካልዕ ምዕራፍ አራት ቁጥር ስድስት ላይ ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። ዘይቱ የእግዚአብሔር በረከት ምሳሌ ነው። የእግዚአብሔር ጸጋ ምሳሌ ነው። እግዚአብሔር ባራኪ ነው። እግዚአብሔር ዋጋ ከፋይ ነው። እግዚአብሔር አትረፍርፎ ሰጪ ነው። እግዚአብሔር ለንስሐ ያበቃል። እግዚአብሔር ለመንፈሳዊ ንስሐ፣ ለመንፈሳዊ ክብር ያበቃል፣ ለስጋ ወደሙ ያበቃል። እግዚአብሔር ነጭ ልብስ አልብሶ ለመንግስቱ የሚያበቃ ትልቅ ንጉሰ ነገስት ነው። እኛ ደግሞ የእሱ አገልጋዮችና ልጆች ነን። ከአፋችን የሚወጡ ቃላት ግን እኛን የሚመጥን መሆን አለባቸው። እግዚአብሔር ልጆች በስራ ቦታ ሰው ስናስተናግድ ጉዳዮችን የምናስረዳበት መንገድ ለህይወታችን መባረክ በጣም ወሳኞች ናቸው። የመንግስት ስራ የምትሰሩ፣ በግል ካምፓኒ የምትሰሩ ከባለ ጉዳይ ጋር የምንገናኝ ሰዎች፣ መንፈሳዊ አገልጋዮችም ጭምር ሰውን በቀን ማናገርን የመሰለ ነገር የለም። በሁሉም ቦታ ነው ምላችሁ አንድ ቦታ ለአንድ ጉዳይ ሄጄ አንድ ቤተክርስቲያን ባለ ጉዳይ የሚበዛበት ስራ የሚሰራ ሰው አለ ተቀምጧል እና ባለ ጉዳዮቹ ብዙ ናቸው፣ ታሰባቸው ጥያቄዎቻቸውን በዛው ልክ ብዙ ነው። ሰውየው ደክሞት ሊሆን ይችላል። የሚመልስበት መንገድ ግን ያስተነግጣቸዋል። ቤተክርስቲያን ውስጥ ያለን እራሱ አይመስልም። በጣም በጣም መራር ቃል ነው ካፉ የሚወጣው። እግዚአብሔር የሰጠው በረከት ነው። ያ እንጀራ የትም ቦታ ነው የምላችሁ? ስራ ቦታ የሚባለው ሁሉ መንግስት ቤት በሉት፣ ትልልቅ የግል ድርጅቶች ላይ በሉ፣ መንፈሳዊ ተቋማት ላይ በሉ፣ በሁሉም ቦታ ሰው እኛን ከእኛ እርዳታ ፈልጎ መብቱ ሆኖ እኛ እንድናገለግለው እግዚአብሔር አዞን አስቀምጦን እያለ የለም ማለት ምን ያህል ትልቁን በረከት እንደሚይዝብን ነው እግዚአብሔር ቃል የሚያስተምረህ። ሰው አዝኖ ይመለሳል። በቀላል ነገር ሆኖ ማስተካከል የምንችለው ለሻይ የወጣ ስራ መሪ ተመልሶ ይመጣል ብሎ መናገር በጣም ቀላል ነገር ነው፣ ግን በጣም የሚቀልን በረከታችንን የሚወስድብን ንግግር ነው። የለም ሰው የሚወስደው ነገር ምንሰጥ ሰዎች ሰው በርካሽ ዋጋ የሚገዛውን ነገር የምንሸጥ ሰዎች፣ ወይም መብቱ ነው ስጦታው ነው ተብሎ የተሰጠንን ነገር የምንሰጥ ሰዎች ብዙ ጊዜ ያንን ነገር በመቆጣጠር ሰው ማስጨነቅን እንወዳለን። የለም አልቋል እንላለን። ኢትዮጵያ ውስጥ ነዳጅ ማደያ ውስጥ ገብታችሁ አለ ከሚላችሁ ይልቅ የለም ቢላችሁ ደስ ይለዋል ሰራተኛው። ስለዚህ ሁልጊዜ እዛ ማዲያ በር ላይ የለም የሚል ታፔላ ታያላችሁ። ሊኖር አይችልም። እግዚአብሔር የሰጠንን በረከት የምናድልበት መንገድ ከሐዋርያቱ ልንማር ይገባል። ሐዋርያት ጌታችን ያበረከተውን ያንን እንጀራ አትረፍርፈውን የመገቡት ዝቡን አንድም ደቀ መዝሙር አልሰሰተም። እግዚአብሔር ከሰጠ አንከለክልም። እግዚአብሔር የዙ መጋቢ ነው። እግዚአብሔር ሕዝቡን ይመግባል ሲባል ይውላችሁ ጥሬ እቃውን ብቻ ሚሸጥ እንዳይመስላችሁ ሲስተሙን ስራውን ሁሉ የሚያከናውን እሱ ነው። ነዳጅ ማደያ ገብቼ ለመኪና ነዳጅ እንድቀዳ የረዳኝ እግዚአብሔር ነው። አንዲት ሴት ባለጉዳይ ጉዳይ ሄዳ የቤቷን ጉዳይ የመሬቷን ጉዳይ አስጨርሳ ምትመጣ ያንን ትልሰጣት እግዚአብሔር ነው። ሁሉንም ነገር የሰጠ እግዚአብሔር ነው። ያንን ምግቦት በታማኝነት ማደል ያስፈልጋል እሱ የሰጠውን ልናፍነው ስንሞክር ፈንድቶ ይወጣል እንጎዳለን ትልቅ ሀይል ያለው ውሃ በትንሽ ቱቦና መዝጊያና መክፈቻ ቧንቧ ልዘጉት ከፈለጋችሁ የሚፈነዳው ቧንቧው ነው የምንጎዳው እኛ ነን አዳዮቹ ነን እግዚአብሔር የሰጠውን በረከት የምናድል ሰዎች ይህ የለም የለም የለም ማለት የምንወድ ሰዎች እኛንን የምንጎዳው ከኛ ነው የሚቀረው እያለ የለም ማለት ተገቢ አይደለም። ከሌለ የለም፣ ግን ከሌለም የሌለበትን መንገድ የምናስረዳበት ሁኔታ ጥንቃቄ ይፈልጋል። እግዚአብሔር ልጆች፣ የሌለውን ነገር ሌላ ቋንቋ መጠቀም እንችላለን። ደግሞም አሁን ይሄ የዚች መበለት ልጅ ስንፍና ነው። ዘይቱ እንዲያቆመ ያለው የለም በማለት በስንፍና ማመላለስ ደከመው። እሷ አልተቸገረማ። ቁስሉ ያለው እናቱ ጋር ነው። ሚስጥሩ የምታቅናቱ ነች። የልጆቿ እድል ፈንታ እንዳይበላሽባቸው፣ ባሪያ እንዳይደረጉ የምትጨነቀው እሷ ናት። እሱ ምንም አልጨነቀውም። እናት ሁለት ስራ ትሰራ፣ አንዱን ስትቀዳ በአንድ እጇ ማድጋ ትፈልግም ሌሎቻችን ደግሞ በህይወታችን ውስጥ እግዚአብሔር ሊሰጠን የሚገባው መንፈሳዊም ሆነ ስጋዊ ስጦታ የሚከለክልብን የለም። የምንለው ነገር እኔ አልችልም፣ የለኝም፣ ይሄ እውቀት ችሎታ የለኝም፣ አቅም የለኝም እንላለን። ለመቀደስ ስንፈልግና እኔ እኮ ስጋ ለባሽ ነኝ ጉልበት የለኝም እንላለን። እኛ እኮ ማድጋ ነን። ዘይቱን የሚጨምር የሰማይ አምላክ ነው። ብርታት የሚሰጥ እሱ ነው። ስንጸልይ ኃይልም መንግስትም ያንተ ናት ብለን የምናመሰግነው እግዚአብሔር ነው። በእኛ ህይወት ውስጥ የሚሰራው ግን የለኝም ብለን እንዘገዋለን። የለኝም እኔ ስጋ ለባሽ ነኝ አቅም የለኝም፣ ሁል ጊዜ በኃጢአት ውስጥ አለ። ለምን እግዚአብሔር በህይወታችን እንደሚሰራ አናምንም? የቅድስና መንፈስ እንዳለ አናምንም። ብቻ መለስ ማለት ከኛ እንደሚጠበቅ አናምንም እኔ ምን ሰው ነኝ? ወይ ምንም ብርታት የሌለኝ ደካማ ነኝ እንላል። ትህትና አንድ ነገር ሆኖ እያለ ይሄኛው የለም ግን አደገኛ። ህይወታችን ውጊያ ነው። እግዚአብሔር ካለ ሁሉም አለ እኮ። እግዚአብሔር ጸጋ ይሰጣል፣ ያግዛል፣ ይረዳል፣ ግን ሰው አይንቀሳቀስም። ሰው መንቀሳቀስ አለበት። እግዚአብሔር እንዲሰራ ሰው መስራት አለበት። ዶሮ ጨቅቶቿን የምትፈለፈለው እንቁላሉ ሲንቀሳቀስ አይታ ነው ሰምታ ነው። ሃያ አንድ ቀን ሲሞላው ነፍስ እንዳለው የሚገባት ሲንቀሳቀስ ነው። ተቃፍ ትሰብርላቸዋለች ይወጣሉ። ካተንቀሳቀሱ ግን አትሰብረው። እግዚአብሔር ከኛ ትጋት ይፈልጋል፣ ከኛ መንፈሳዊ ዝግጅት ይፈልጋል፣ ፍላጎት ይፈልጋል፣ ጥረት ይፈልጋል። የለኝም፣ የለም፣ እኔ ጋ የለም፣ ስራ የለም፣ እድል የለም መንገድ የለም፣ ቅድስና የለም፣ የለም፣ ብርታት የለም፣ የለም፣ የለም የምንል ሰዎች ከዚህ ትምህርት በኋላ ይህንን አደገኛ ንግግራችን ማስተካከል አለብን። ይህ ሮያል ፋሚሊ የንጉስ ቤተሰብ፣ የንጉስ ቅዱስ ሕዝብ ሆነን ሳለ እኛን አይመጥንም ይሄ ንግግር። ንግግሩ ደግሞ የእምነታችን ውጤት ነው። ብዙ ነገር ይከለክለናል። አያችሁ፣ ብዙ ነገር ብዙ ነገር። አንዲት የቤት ሰራተኛ ነበረች። ቤቴ ቤታችን እና ሁልጊዜ የለም ትለናለች እና በጣም ይገርመኛል። ቤቱን የምናስተዳድረው እኛ ነን፣ ግን እሷ ቤታችን ውስጥ የለም ነው የምትለን። አንድ ቀን ብለል ተነስቼ ገባሁ የምትሰራበት ኪችን ውስጥ ቤታችን ሙሉ ለሙሉ ባዶ ነው። ፍሪጃችን ባዶ ነው። እኛ እኮ አለን ቤት ውስጥ ምንፈልገውን ነገር መግዛት የምንችል እግዚአብሔር የሰጠነ ሲሳይ ማምጣት የምንችል ሰዎች አለን፣ ግን ቤታችን ባዶ ነው። በጣም የደነገጥኩት ስመለከተው ያን ቤት ባዶ ባዶ ወ ከዛ ጸበል አምጥቼ በለሊት ጸሎት ጸልዬ ቤቱን ረጨው፣ ይሄ ክፉ መንፈስ ነው ብዬ ቤቱን ከላይ እስከታች የምተኛበትን ክፍል ጭምር እሷ ተኝታለች ረጨውት፣ ይሄ ክፉ መንፈስ ከቤታችን ይወገድ ለካ ይሄ ንግግር መንፈሳዊ ጦርነት ነው። ለካ የመንፈስን ማሰራር ነው። ይገርማቸዋል። የለም የለም የምንለው ንግግር በጣም አደገኛ ንግግር ነው። በኋላ ጠዋት ተነስታ ዕቃዋን ይዛ መጣ፣ መሄድ ፈልጋለሁ አለች። በቃ ያችን ልጅ ከዛ ቤት ስትወጣ ነገሩ ተቀየረ። ምንድን ነው ይሄ ሁልጊዜ ቤታችን ትዳራችን ውስጥ ከሰው ጋር ስንኖር ከትዳራችን ጋር ስንኖር ያለንን በፍቅር አለ ማለት የሚያስፈልግም ከሆነ ተጨማሪ ያስፈልጋል ማለት ምንናገርበት ንግግር ደረቅ የሚያደረገን ዘይቱ እንዲቆም የሚያደረግ ቀላል የሚመስል ግን በጣም አደገኛ ንግግሮችን ማስተካከል አለብን። እግዚአብሔር ከንፈሮቻችን ሊቀደሱ ይገባል። ኢሳይያስ እግዚአብሔር ፊት ለመቆም መጀመሪያ ከንፈሩ መቀደስ ነበረ። ሶራ ፊልም እየበረረ መጥቶ ከንፈሩን በሳት ቁጠት ነካው ይላል ይህ ቃል ዛሬ ለኛ የሳት ቁጠት ነው የሳት ቁጠት ነው ካለቀ ይመጣል ይጨመራል ማለት ሌላ አንዲት በጣም የተባረከች ደግሞ ልጅ ቤታችን ነበረች እና ስሟን ጠርተን ምሳል ስንላት ሞልተዋል ትላለች ሞልተዋል ሞልቷል ስትለን እንዴት ልባችን እንደሚሞላ እንዴት እንጀራውን እንደሚጣፍጠን? ምን አለበት ይሄ ቃል ቢኖር። ምትሰጠን እኮ ምናልባት የጾም ሽሮና ድንች ወጥ ሊሆን ይችላል። ሞልቷል ምትለን እኮ እሱ ሊሆን ይችላል፣ ግን ይጣፍጠናል፣ ይጣፍጠናል። እግዚአብሔር ከእኛ ጋር የሚሰራ አምላክ፣ የሚባርከን አምላክ ቤተክርስቲያን የሚመሩ ሰዎች ገንዘብ የለን እንደዚህ የለን አትበሉ። እግዚአብሔር አለ ከኛ ጋር አንበል፣ አምነን እንነሳ፣ ይረዳናል እንበል። ኑ ተነሱ እንበል። እዴ የእግዚአብሔር ሕዝብ እኮ ወደ ምድረ በዳ ወደ ቃዴስ በርኔ እኮ ነው የገባው። ወደማይዘራበት ወደማይታጨድበት፣ ምንጭ ወደማይንፎለፎልበት በረሃ እኮ ነው የገባው። እግዚአብሔር ማኖር እንደሚችል ለማስተማር የአርባ አመት ዓመት መንገድ በረሃ ውስጥ በቃሪ ውስጥ በረሃ ውስጥ ነው የጀመረው። የእግዚአብሔር ሕዝብ እኮ እንደዚህ ሊሄድ ይችላል አለ እያለ ግን ጌሄዳ አለ እንጀራውም ነበር ጫማውም አላለቀ። ምንጩም ተንፎልፍሏል። አለቱም አፍሷል። መች ጎደለ? እግዚአብሔር አፋችን ውስጥ ልባችን ውስጥ ያለ የባዶነት መንፈስ የእግዚአብሔርን በአራኪነት፣ ሰጭነት፣ ቸርነት የሚክድ መንፈስ መንቀላለን የለም ባለ ጊዜ ዘይቱ ተቋረጠ። ሁልጊዜ ነው በቃ፣ ካላቸዋል ከሌለም ይመጣል ይጨመራል ማለት። ይህ ንግግራችን ቤታችን ምን ያለን በጨለሞ እንደሚያጨለሞ የምታውቁት ንግግራችን ሲቀየር ነው። ቤተሰቦቻችን፣ ልጆቻችን፣ የተዳራጋራችን ደስተኛ ይሆናል በንግግራችን እያለ እኮ ገንዘቡ የሚያጋጨን የምንናገርበት መንገድ ነው። የት አለ ምን አለ እዚህ ቤት ዘይቱ የለ፣ እንትኑ የለ፣ አስቤዛው የለ ስንል ባልየውም ልቡ ይናደዳል። ምክንያቱም የምንወረውረው ብረት ነው ድንጋይ ነው ሰው ላይ መጥፎ ንግግር ነው። እያለ እንዴት የለም ይባላል? ንግግር መስተካከል አለ። የእግዚአብሔር ቃል በመዝሙር ሠላሳ አራት ቁጥር 12 ላይ ህይወትን የሚፈቅድ ሰው ማን ነው? በጎን ዘመንስ ማየት የሚወድ ሰው ማን ነው? አንደበትን ከክፉ ከልክል፣ ከንፈርም ሽንገላን እንዳይናገር። ከንፈር ከእግዚአብሔር ስጦታ ጋር የተገናኘ መሆኑን ከዚች እስራኤላዊ ባልቴት ቤተሰብ እንማራለን። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርደት እናታችን፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። መንፈስ ቅዱስ ልባችንን በብርሃን ወይም ላይ ይቅድስ ያስተምረን፣ በእውነት እንድናስተውል ይርዳን። ትምህርቱ ላይ ኮሜንት አርጉ፣ አንድም ነገር ቢሆን ጻፉ። ደግሞ ላይክ በተኑን ስትነኩት ሰው ወዶታል ብለው ዩቲዩብ ሰዎች እንዲሰሙት ይጋብዘዋል። እግዚአብሔር እናንተና ዘራችሁን ይባርክ። ቀሲስ አሸናፊ ገሮማርያም ነኝ። ሰላም